በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቂርቆስ የ የህፃኑ ሰማዕት የቅዱስ ቂርቆስና የእናቱ የቅዱስ እየሉጣ ገድል። በዲዮቅልጥያኖስ ዘመነ መንግስት፣ የክብር ባለቤት የሆነ ክርስቶስን በሚያምኑ ክርስቲያኖች ወገኖች ላይ ታላቅ መከራና ስደት ሆነ። ስሟ እየሉጣ የሚባል አንዲት ሴት ነበረች። እርሷም ከታናሽነቷ ጀምራ ደግ ናት። ስደትም እንደሆነ በሰማች ጊዜ መኮንኑን ከመፍራት የተነሳ ሕጻኗን ይዛ ከሮም ከተማ ተሰዳ ኪልቅያ አውራጃ ከሆነ ከጠርሴስ ደርሳ ከዚያም በሀገሮች ሁሉ እየተዘዋወረች ተቀመጠች። ወደዚያች ሀገርም ያ ከእርሱ የሸሸችው መኮንን ለእስክንድሮስ መጣ። ጭፍሮቹም ክርስቲያኖችን ፈለጓቸው። ይችንም ቅድስት እየሉጣን አግኝተው የያዟትና ወደ መኮንኗ ደረሷት። የክርስቲያን ወገንም እንደሆነች ነገሩት። መኮንኑም ሴትዮ፣ ተናገሪ፣ ከወዴት ህዝብ ወገንሽ፣ ነገድሽ ምንድነው? ሀገርሽስ ወዴት ነው አላት። የከበረች እየሉጣም እንዲህ ብላ መለሰችለት፦ የአንጌቤን ሰው ለሆንኩ ለኔ ወገኖቼ ለኢቆንዮን አገር አለቆች የሆኑ ሳውሮሳውያን ናቸው። እኔም በአንተ ምክንያት ሸሽቼ ነበር፣ እንሆ ዛሬ ግን በእጅህ ውስጥ ነኝ አለችው። መኮንኑም በእጅ ውስጥ እንደ ተገኘሽ ታውቂያለሽን? አላት። አሁንም የሚሻለሽን ምረጪ፣ ስምሽንም ተናገሪ፣ እኔንም እሺ በይኝና ለአማልክት ሰዊ። የከበረች እየሉጣም ለረከሱ አማልክት እኔ አልሰዋም አለችው። መኮንኑም ስምሽን ስጪ፣ ተናገሪ አላት። እርሷም የእኔ ስም ክርስቲያን መባል ነው አለችው። መኮንኑም ይህስ ስንፍና ነው፣ የሚጠቅምሽ አይደለም። እንዳትሞቺ ስምሽን ስጪ፣ ተናገሪ አላት። የከበረች እየሉጣም ጣም የኔ ስም ክርስቲያን መባል እንደሆነ ነገርኩ። ሞት የሚሽረው በሰዎች ዘንድ የምጠራበትን በሰዎች ዘንድ የምጠራበትን ከፈለክ ስሜ እየሉጣ ነው ብላ መለሰችለት። መኮንኑም ጽኑ የሆነ ስቃዮችን በላይሽ ሳያመጡ ተነስተሽ መስዋዕትን ለአማለክት አቅርቢ አላት። የከበረች እየሉጣም እውነት ነገርን ለመስራት የምትሻ ከሆነ ዕድሜው ሶስት ዓመት የሆነ ሕጻን ልጅ ይፈልጉ ዘንድ ወደ ሀገሩ መንደር ላከ። ወደ አንተ የሚያመጡትና የምንገዛለትንና ወደ አንተ የሚያምጡትና የምንገዛለትንና የምናመልከውን እርሱ ይንገረን አለችው። ያን ጊዜም የሶስት ዓመት ልጅ ይፈልጉ ዘንድ መኮንን ወታደሮችን ላከ። የሀገር ሰዎችም ልጆቻቸውን ሰውረዋልና አላገኙም። ከዚያም ከከተማው ቅጽር ወጪ በፀሐይ መውጫ ወዳለው በረሃ በኩል ወጡ። የቅዱስ የሉጣንም ልጅ አገኙት። ይህ ጻን የስንት ዓመት ልጅ ነው ብለው ስለ እርሱ ጠየቁ። ሰዎችም ይህ ጻን የሶስት አመት ሲሆን የክርስቲያናዊት መበለት ልጅ ነው አሏቸው። ያንንም ህፃን ይዘው ወደ መኮንኑ ወሰዱት። መኮንኑም መልኩ የሚያምርና ና ደምግባት ያለው እንደሆነ ባየው ጊዜ ደስ የምትል ደስተኛ ህፃን፣ ሰላምታ ይገባሃል አለው። ሕፃኑም እኔን ደስተኛ ማለትህ መልካም ተናገርክ። ለአንተ ግን ደስታ የለህም፣ እግዚአብሔር ለዝንጎዎች ደስታ የላቸውም ብሏልና ብሎ መለሰለት። መኮንኑም ሕፃኑን ሳልጠይቅህ ይህን ያህል ትመልስልኛለህን? አለው። ሕፃኑም ገና ከዚህ የሚበዛ ነገርን እመልስልሃለሁ አለው። መኮንኑም ሕፃኑን ስምህ ማን ነው? አለው። ከንጹሁ ከንጹሕ ውሃ ዘቅትና ከማይለወጥ ከማይጠፋ ውሃ የተገኘ ሕፃን ስሜ ክርስቲያን መባል ነው ብሎ መለሰለት። መኮንኑም ዳግመኛ እንዳትሞት ስምህን ንገረኝ አለው። የከበረ ሕፃንም ስሜ ክርስቲያን መባል እንደሆነ ነገርኩ። ሞክሼ ስም የምትሻ ከሆነ እናቴ የሰየመችኝ ቂልቆስ ነው። መኮንኑም ሕፃን ቂልቆስን እሺ በለኝና ለአማልክት ሰዋ፣ በስግሃም ስታድግ ሾመሃለሁ በብዙ ወርቅና ብርም አከብርሃለሁ አለው። ሕፃኑም የሰይጣን መልእክተኛም ጠላቷ የሆንክ ከኔ አለው። መኮንኑም ሰምቶ ተቆጣ። ደሙ እንደ ውሃ እስከሚፈስ ቆዳውን እንዲጫምቁትና እንዲገፉት አዘዘ። የከበረች እየሉጣም የልጇን ትዕግስት ባየች ጊዜ እግዚአብሔርን አመሰገነችው። ከዚህም በኋላ መኮንኑ ጨውና ሰናፍጭ አምጡ አለ። የሁለቱም የሁለቱንም አፍንጮቻቸውን ከፍተው ያንን ጨውና ሰናፍጭ እንዲጨምሩባቸው አዘዘ። ያን ጊዜ ህጻኑ ትዕዛዝህ ለጉሮሮ ጣፋጭ ሆነ፣ ከማርና ከስኳርም ላፌ ጣመኝ ብሎ ጮኸ። ሁለተኛ መኮንኑ እንዲህ ብሎ አዘዘ። የረዘሙና የተሳሉ በእሳትም እንደፍም የጋሉ አስራ አራት የብረት ሽንካሮች አምጡ። ሰባቱን በእናቱ አካላት ውስጥ ጨምሩ። በህፃኑም ሁለት በጆሮቹ ሁለት በዓይኖቹ ሁለት በአፉና በአፍንጫው አንድ በልቡ ጨምሩ። እንዲህ ሲጨመርበት ጆሮዎቹ እንዲያሩ አይኖቹም ይጠፉ ዘንድ አንደበቱም ይቃጠል ዘንድ ወደ ልቡም ጽኑ ሕማም ገብቶ እርሱ ከዚህ ዓለም በሞት እንዲለይ ለእናቱም እንዲሁ አድርጉ። ችንካሮችም በቅዱሳኑ በስጋቸው ሁሉ ተጨመሩ። የክብር ባለቤት በሆነ በጌታችን ትእዛዝ የብረቶቹ ግለት ጠፍቶ እንደ በረዶ ቀዘቀዘ። ጤነኞችም ሆኑ። መኮንኑም ወደ ወህኒ ወስዳችሁ በዚያ አስራችሁ ዝጉባቸው አለ። ከዚህም በኋላ መኮንኑ የስቃይ መሳሪያን ይሰራ ዘንድ የስቃይ መሳሪያን ይሰራ ዘንድ እንዳዘው ብረትን የሚያቀልጥ ሰው አምጡልኝ አለ። ባመጡለትም ጊዜ ሰይጣን ወደ መኮንኑ ልብ ገብቶ አንደበቱን ዘጋውና መናገር ተሳ ነው ሕፃኑ ፈጥኖ አክሊልን ለመቀበል እንደሚተጋ ሰይጣን ስላወቀ ስለዚህ ዘጋው። ከዚህም በኋላ ሕፃኑ ሰራተኛውን ጠርቶ እኔንና እናቴን የሚያሰቃዩበትን የስቃይ መሳሪያ መስራት ትችላለህን? ይህ መኮንን ግን ምንም የሚያውቀው ነገር የለም አለው። ሰራተኛውም እንደምትሻው በል ንገረኝ፣ እንደምታዘኝ እኔ መስራት እችላለሁ አለው። ሕፃን ቂርቆስም ሊያዝ ጀመረ፣ እንዲህም አለ ሁለት መላጫዎች ስፋታቸው አራት ክንድ የሆነ ለእኔና ለእናቴ ስራ። ዳግመኛም የሚያስጨንቅ ራስን የሚመታና የሚሰብር አንገትንም የሚያስር የሚዝቅም ሹካ ዓይንንም የሚያወልቅ አካልንም የሚበሳሳ አፍንጫንም የሚያጣምም እና የሚሰብር ጆሮንም የሚልጥ ህዋሳትን የሚፈታና የሚለያይ እንደ ልጓም ሆኖ ምላስን የሚቆርጥ በሰውነትም ውስጥ ገብቶ የሚንቀሳቀስ ቆላፋ ቆላፋ ጉጠትን፣ ጎኖችንም የሚፍቅና የሚቆለምም አስጨናቂ የሆነ ጉልበቶችንና ጭኖችን የሚሰበር፣ ጅማቶችንም የሚቆራርጥ፣ ስሮችንም የሚመዝ በዚችም አስጨናቂ መሳሪያ ጅማቶችን የሚታታ አድርግ። ዳግምኛም በላም አምሳል ሰፊ መቀመጫ ከናስ ስራ። ሶስት ቀዳዳዎችንም በዚያ መቀመጫ ውስጥ ቅደድ። በቁመቴም ልክ ሶስት ችንካሮችን ስራ። የችንካሮቹንም ራስ ከናስ አድርገህ በውስጡ ከሚጠሩት ዘንድ ፈጽሞ የማይለይ ልዩ ሶስት ብለህ ጻፍ። ዳግመኛም ጠምዝዞ ወደ ላይ የሚያወጣ ሁለት መሳሪያ፣ ሁለት መጋዞችን፣ ሁለት የብረት ምጣዶችን ስራ። አሁንም አንድ ታላቅ ጋን ሰርተ በውስጡ አንገትን የሚጠመዝዝና የሚሰነጥቅ ተሽከርካሪ መሳሪያ አድርግ። በውስጥ የተሸሸገ የሆድ እቃን የሚመረምር እጅን ከብረት ስራ፣ እጅን ከብረት ስራ። እኔ የጻር ስቃይን የምሰቃይበት ይህ ነው አለ። ብረት ሰሪውም ሰምቶ እጅግ አደነቀ። የሚረዱትንም ከሀገር ውስጥ መቶ ሰራተኞችን ሰብስቦ መስራት ጀመረ። በአርባ ቀንም ጨረሰ። ከዚህም በኋላ መኮንኑ ለስክንድሮስ ቂርቆስንና እናቱን ወደ አደባባይ ያመጧቸው ዘንድ አዘዘ። ያን ጊዜ አንደበቱ ተፈቶ ነበርና እንዲህም አለ ሕፃኑንና እናቱን ከቆዳቸው ጋር ራሳቸውን ላጯቸውና በላያቸው የእሳት ፍሞችን ጨምሮ እርር ብለው እንዲቃጠሉ፣ ዳግመኛም አራት ችንካሮችን ከትከሻዎቹ እስከ ተረከዙ ድረስ እንዲተክሉበት አዘዘ። የእግዚአብሔርን መልአክ መጥቶ ስቃዮችን ከእርሶ አራቀ። ዳግመኛም ከጠዋት እስከ ማታ ከስቃይ መሳሪያዎች ውስጥ ጨምረው አዋሏቸው ግን ማሰቃየት ተሳናቸው። ከዚህም በኋላ ከማምጠቂያው ውስጥ ጨምረው መገዟቸው ወይም በመገዝ ቆረጧቸው ቆረጧቸውና አመድ እስኪሆኑ ከቅባትና ከጨው ጋር በብረት ምጣድ ውስጥ ቆሏቸው። ጌታችንም ከሙታን አስነስቶ አዳናቸው። ወደ መኮንኑም በገቡ ጊዜ እንዲህ አላቸው፣ በእውነት ከሙታን ተለይታችሁ የተነሳችሁ ከሆነ ጫማዬ ከእግሬ ወጥቶ እንደ ቀድሞ ህያው እንዲሆን አድርጉ። ሕፃን ቂርቆስም በጸለ ጊዜ ያጫማ ታላቅ በሬ ሆነ፣ ከአንገቱም ፍየል ወጣም። በዚያንም ሰዓት ለ11 ሺህ አራት ሰዎች በሬውንና ፍየሉን አርደው ምሳ እንዲያደርጉላቸው መኮንኑ አዘዘ። እንዲህም አለ፣ ይህ በቅቷቸው ከጠገው ከዚህም ሌላ ምግብ ካልፈለጉ የተሰራ ሁሉ እውነተኛ ነዋሪ ነው። ከዚህም በኋላ አርደው ምሳ አደረጉላቸውና ከፍየሉ ከፍየሉ ስጋ ስድስት እንቅብ ከበሬው ስጋ አራት እንቅብ አተረፉ። መኮንኑም የተረፈውን ስጋ አይቶ ወደ ባህር እንዲጥሉት አዘዘ። መኮንኑም ቢያፈር የሕፃኑን ምላስ ይቆርጡ ዘንድ ጌታችንም ምላሱን መለሰለት ይቆርጡ ዘንድ አዘዘ። ጌታችንም ምላሱን መለሰለት። ከዚህም በኋላ በሐምሌ አስራ ዘጠኝ ቀን መኮንኑ በታላቅ የናስ ጋን ውስጥ ውሃ ጨምረው በእሳት ያፈሉት ዘንድ አዘዘ። የፍላቱም ድምጽ እንደ ክረምት ነጎድጓድ ሆነ። ያን ጊዜም ፍርሃትና የሃይማኖት ጉድለት በእናቱ ላይ ደረሰባት። ሕፃኑም ስለ እናቱ ወደ እግዚአብሔር ጸለየ። ያን ጊዜ ጌታችን ልቧን ወደ ሰማይ አሳርጎ ለቅዱሳን ሰማዕታት የተዘጋጁ የብርሃን ማደሪያዎችን አየች። ከዚህም በኋላ ጽናች፣ እግዚአብሔርንም አመሰገነችው። ልጇንም ልጄ ሆይ ከእንግዲህ አንተ አባቴ ነህ እኔም ልጅህ ነኝ አለችው። ያቺ ከእኔ የተወለድክባትም ቀን የተባረከች ናት አለች። ወደዚያ ወደ ጋኑ ውስጥ በገቡ ጊዜም የውሃው ፍልሃት እንደ ንጋት ጊዜ ውርጭ ቀዘቀዘ። ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቀዝቅዞታልና። መኮንኑን ባፈረ ጊዜ በየአይነቱ በሆነ ስቃይ ታላላቆች የማይችሉትን ታላቅና አስጨናቂ የሆነ ስቃይን አሰቃየው። እናቱንም ከእርሱ ጋር እንደ እርሱ አሰቃያት። እግዚአብሔርም ያለምንም ጉዳት ያነሳቸው ነበር። ብዙዎች አህዛብም ይህን አይተው አደነቁም። ክብር ይግባውና በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት ሞቱ፣ የሰማዕትነትን አክሊል ተቀበሉ። በሕጻኑ ላይም የመንፈስ ቅዱስ ጸጋ አደረበት። ታላላቅ ድንቆችና ተአምራቶችንም አደረገ፣ ብዙዎች በሽተኞችን አዳናቸው። ከዚህም በኋላ መኮንኑ ሥጋቸው ተቆራርጦ እስከሚወድቅ ድረስ በመቃጠኑ ውስጥ አድርገው እንዲጎትቷቸው አዘዘ። ከእግዚአብሔር የሚታዘዘ መልአክ አዳናቸው። መኮንኑም በታላቅ ስቃይ ያሰቃያቸው ዘንድ አስቦ እስኪመክር ድረስ በወህኒ ቤት ዘጋባቸው። መኮንኑም እነርሱን ማሸነፍ በተሳነው ጊዜ ቸውቸቧቸውን በሰይፍ ይቆርጡ ዘንድ አዘዘ። በዚያን ጊዜ ለስም አጠራሩ ስግደት የሚገባው የክብር ባለቤት ጌታችን ኢየሱስ ክርስቶስ ወረደ ህፃን ቂርቆስንም የምትሻውን ለምነኝ አለው። ህፃኑም ስጋዬ በምድር አይቀበር ስሜም ስሜን ለሚጠራ መታሰቢያ ለሚያደርግ ቤተ ክርስቲያኔን ለሚሰራ የተጋድሎ ይህን መጽሐፍ ለሚጽፍና ለሚያጽፍ ወይም ለሚያነበው ለቤተ ክርስቲያኔ መባ ለሚያገባ በውስጧም ለሚጸልይ ለሁሉም ፍላጎታቸውን ስጣቸው ኃጢአታቸውንም ይቅርበል። ስሜም በሚጠራበት በዚያች ቦታ የከብት እልቂት አይምጣ፣ በሰውም ላይ አባር ቸነፈር፣ በእህልም ላይ ድርቅ፣ የውሃም ማነስ አይሁን። መድኃኒታችንም የለመንከኝን ሁሉ ሰጠሃለሁ፣ አንተም በቀኝ ትኖራለህ፣ ስጋህም ኤልያስ ባረገበት ሰረገላ ውስጥ አኑራለሁ አለው። ህፃን ቂርቆስም በሰማ ጊዜ እጅግ ደስ ብሎት ጌታችንን አመሰግነው። ከዚህም በኋላ በሌሊቱ እኩሌታም ከእናቱ ጋር አንገቱን ተቆረጠ። መድኃኒታችንም በማይጠፋ አክሊል ጋረደው። ነፍሶቻቸውንም በታላቅ ክብር ከእርሱ ጋር አሳረገ። በዚችም ዕለት በጥር አስራ አምስት ቀን የከበረ ህፃን ቂርቆስ እናቱ ብጸት እየሉጣ ዳግመኛም ለከበረ ህፃን ቂርቆስ ማህበር የሆኑ አስራ አንድ ሺህ አራት መቶ አስራ አንድ ሺህ አራት ሰዎች በሰማእትነት ሞቱ። ለእግዚአብሔር ምስጋና የሆን እኛንም በቂርቆስ እና በእናቱ በቅድስት እየሉጣ ጸሎት ይማረን። በረከታቸውም ከኛ ጋር ተኖር ለዘላለሙ አሜን። ሰባቱ ቅዱስ ቂርቆስ ሆይኛ ባጎደልን ውዳሴ ህን ምስጋና ንሞል ተተቀበልልን። ከመከራ ስጋ ከመከራ ነፍስ ሰውረን፣ ሀይል ጋርን ትናረቅልን፣ ማህበራችን እንባርክልን፣ በሽታውን ክፉን ነገር ሁሉ ከኛ ረቅልን። በቃል ኪዳን ከመከራ ስጋ ከመከራ ነፍስ ሰውረን፣ የሰዎቻችንን ጠብቅልን፣ ሀገራችንን ጽኑ ሰላም አድርግልን። ቅዱስ ቂርቆስ በእምነት ህፃንተ በሰማትነት ያለፍክ የእኛንም እምነት ጽኑ እንዲሆን እርዳን። በእምነት በሃይማኖት በሃይማኖቱ ምግባር እንድንጸና እርዳን ከመከራ ስጋ ከመከራ መሰውረን ዛሬም ዘወትርም ለዘላለሙ አሚን። አቤቱ አምላካችን፣ ቅዱስ እግዜር ሆ የቅዱስ ቂርቆስና የእናቱ የቅዱስ እየሉጣ አረዴት በረከታቸውን ጣ ፍቅራቸውን አሳድርብን። ሰላም ያሳድርክን አምላካችን፣ ሰላም አውለን። ይህ ክፉ በሽታም ከኛ አርቅልን። የታመሙትን ፈውስልን። የተራቡትን በቸርነት መግብልን። ሀይላጋንንትን አርቅልን። ሰላም ያሳድርክን አምላካችን፣ ሰላም አውለን። ሀገራችንን ጽኑ ሰላም ያለ ያደርግልን ያለንበትን ሀገር ጠብቅልን፣ ሕጻናቱንም በጠብና በጸጋ ሳድግልን ቤተሰቦቻችንን ጠብቅልን። ዳግም ጻት መጣ ጊዜ ሆነ መንግስት ይበቃን አድርገን መዋሎ ጾሙት በሰላም አስፈጾ ደብረ ትንሳኤን በሰላም በጤና አድርሰን። አቡነ ዘበ ሰማያት አባታችን ሆይ በ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን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 ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምህረትን ለምኝልን ኃጢአታችንን የሚያስሰር ይልን ዘንድ ለዘላለሙ አሚን